በድምቀት ተመረቀ። የኢትዮጵያ ብሔራዊ ባንክ በ12 ዓመታት ውስጥ ለመጀመሪያ ጊዜ የመንግስት ብድር ወደ ዜሮ መውረዱን አስታወቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቋሚ ሲኖዶስ አባል የሆኑት ሦስቱ ጳጳሳት ወደ ሀገር ውስጥ ገቡ። ወደ ቀዳሚ ዜና አልፋለሁ። እኔና ህይወት የተሰኘው የቀኝ አዝማች ኃይሉ ቃለወልድ የግል ህይወት ታሪክ መጽሐፍ በትላንትና ዕለት በድምቀት ተመርቋል። እኔና ህይወት የተሰኘው የቀኝ አዝማች ኃይሉ ቃለወልድ የግል ህይወት ታሪክ መጽሐፍ ወዳጅ ዘመድ ጥሪ የተደረገላቸው እንግዶች በተገኙበት ነው በድምቀት የተመረቀው። በጋዜጠኛና ደራሲ ወሰን ማንደፍሮ ተጽፎ የተዘጋጀው እኔና ህይወት የተሰኘው የቀኝ አዝማች ኃይሉ ቃል ወልድ የግል ህይወት ታሪክ መጽሐፍ ግንቦት አምስት 2017 ዓ ም ጦር ኃይሎች በሚገኘው የቅዱስ ስላሴ ቤተክርስቲያን አዳራሽ ውስጥ ነው ለምርቃት የበቃው። በንግዱ ዘርፍ ካበረከቱት አስተዋጽኦ ባሻገር በሀገር ሽማግሌነት በርካታ የልማት ስራዎችን በመምራትና የእርዳታ ድርጅቶችን በቋሚነት በመለገፍ እንዲሁም ማርያም በመንፈሳዊ እና በማህበራዊ አበርክቷቸው ይበልጥ የሚታወቁ ቀኝ አዝማች ኃይሉ ቃለወልድ አጠቃላይ የህይወት ጉዞን በ276 ገጾች የሚዳስሰው መጽሐፉ ከባለታሪኩ የህይወት ተሞክሮ ባለፈ የስራ ባልደረቦቻቸውና የቅርብ ወዳጆችና ና ዘመዶች ጥርቅ ምስክርነት ተካቶበታል። ደስ ይላል። ምን ያህል ጊዜ ወሰደ? እንግዲህ ከታሪኩ መነሻ ነግረውናል። ምን ያህል አመት ፈጀ? ምን ያህል ጊዜ ወሰደ? አንድ አመት ተኩል፣ አንድ አመት ተኩል። ቀኝ አዝማች ኃይሉ ቃል ወልድ ሀገር ወዳድ በመሆናቸው በተወለዱበት ዋጮ አካባቢ የህዝቡን የማህበራዊ ኑሮ ለማሳለጥ ትምህርት ቤቶችን፣ አብያተ ክርስቲያናትን በማነጽ እንዲሁም ለማህበራዊ ኑሮ አገልግሎት እንዲመቹ መንገድ በማሰራት መብራትና ንጹህ የመጠጥኳ ማህበረሰቡ እንዲያገኝ የግል ጥረት እንዳደረጉ በመጽሐፉ ተጠቅሰዋል። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ጊዜያት የውስጥና የውጭ ፈተናዎች በሚያጋጥማት ወቅት ችግሩን ለመፍታት ከማንም ቀድመው በመድረስ የማስታረቅና ችግሮችን የመፍታት ሚናን የሚወስዱ ቀና አባት ስለመሆናቸውም ተመስክሮላቸዋል። ቀኝ አዝማች ኃይሉ ቃለወድ ሀገርና ወገን ወዳድ ለተጀገሩ ወገኖች ደራሽ መሆናቸው ብቻ ሳይሆን ከትንሽ የባላገር ልጅነታቸው ከአስር ብር የወር ደሞዝ ተነስተው አሁን ላይ የፋብሪካዎች ባለቤት በመሆን ለብዙዎች አሪያ የሆኑ ታላቅ ስራ ሰው ናቸው። ከመጽሐፉ ሽያጭ የሚገኘው ገቢ በገጠር ለሚገነቡ አብያተ ክርስቲያናት፣ ለመቄዶንያ አረጋውያን የአምሮ ህሙማን መርጃ ማዕከል እና ለሜድጆ ኢትዮጵያ እንዲውልም አድርገዋል። በዋናነት የካተተው ምንድን ነው? ስለ መነሻዬ፣ ስለ ትውልዴ፣ የት እንደተወለዱ መቼ እንደተወለዱ የት አካባቢ በምን እድገቴ? የኢትዮጵያ ብሔራዊ ባንክ በአስራ ሁለት ዓመታት ውስጥ ለመጀመሪያ ጊዜ የመንግስት ብድር ወደ ዜሮ መውረዱን አስታውቋል። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ይህንን የገለጹት በዛሬው ዕለት በተጀመረው የኢትዮጵያ የፋይናንስ ፎረም ላይ ነው። የኢትዮጵያ የፋይናንስ ዘርፍ እንደ ዋጋ ንረትና የውጭ ምንዛሬ እጥረት ባሉ በርካታ ችግሮች ሲፈተን እንደነበር አስታውሰው ችግሮቹን ለመፍታት ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ መግባቷን ተናግረዋል። ማሻሻያውም የኢትዮጵያ የፋይናንስ ዘርፍ አካታችነትና ተገዳዳሪነትን ማሳደግ፣ የውጭ ምንዛሬ እጥረትን መፍታት፣ የውጭ ንግድንና የውጭ ቀጥታ ኢንቨስትመንትን መሳብ እንዲሁም የዋጋ ንረት መቆጣጠርን ያለመ መሆኑን አመላክተዋል። የማይክሮ ኢኮኖሚ ሪፎርም ራዕዮችን እውን ለማድረግ በተከናወኑ እጥረቶችን የውጭ ምንዛሬ እጥረትን መፍታት እንደተቻለና የግሉን ዘርፍ የሚያሳትፍ የፋይናንስ ዘርፍ እውን መደረጉን ገልጸዋል። የማይክሮ ኢኮኖሚ ማሻሻያው የሀገራችንን የፋይናንስ ዘርፍ ተወዳዳሪ እና ገበያ መር የግሉን ዘርፍ ማዕከል ያደረገ ዲጂታላይዝድ እና ደህንነት የተጠበቀ ማድረግ ተችሏልን ነው ያሉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ አባል የሆኑት ሶስቱ ጳጳሳት ወደ ሀገር ውስጥ ገቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የሶስቱ የብፁዓን አባቶችን ወደ ሀገር መግባት በተመለከተ በዛሬ ዕለት መግለጫ አውጥተዋል። ቋሚ ሲኖዶስ በመግለጫው በውጭ አህጉረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙት ብፁዕ አቡነ ጴጥሮስ፣ የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና የአካባቢው ሀገረ ስብከት ሊቀጳጳስ፣ ብፁዕ አቡነ ቴዎፍሎስ፣ የሰሜን ካሊፎርኒያ እና አካባቢው ሀገረ ስብከት ሊቀጳጳስ፣ ብፁዕ አቡነ ያዕቆብ፣ በጆርጂያ እና አካባቢው ሀገረ ስብከት ሊቀጳጳስ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምልአተ ጉባኤን እንዲሳተፉ ቅድስት ቤተ ክርስቲያን በቅዱስ ሲኖዶስ በኩል ጥያቄ አቅርባ ነበር ብሏል። መንግስትም ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከት ነው ሀገራችንን የሰላም ለማጽናት የቅድስት ቤተክርስቲያናችንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የቻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤ እንዲሳተፉ መፍቀዱን ተረድተናል ሲልም ገልጸዋል። በመሆኑም መንግስት ቅድስት ቤተክርስቲያናችንን ያቀረበችውን ጥያቄ ተቀብሎ ሶስቱ ብፁዓን ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ብሏል። የሩሲያው ፕሬዝዳንት ከዩክሬን ጋር ሊደረግ በታቀደው ንግግር ላይ አይገኙም ተባለ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ በኢስታንቡል ከዩክሬን ጋር እንደሚካሄድ በሚጠበቀው ድርድር እንደማይገኙ መግለጻቸውን ልዩት ዘግቧል። በዚህ ድርድር ላይ የሚሳተፉ የሩሲያ የመንግስት ኃላፊዎች ዝርዝር ውስጥ ፕሬዚዳንቱ የሌሉ ሲሆን፣ የተዘረዘሩት ኃላፊዎችም ከፍተኛ ልኡካን አይደለም ሲል ቢቢሲ ጽፏል። የዩክሬን ፕሬዚዳንት ዘሌንስኪም ይህን ድርድር የሚቀላቀሉት የዩክሬን ፕሬዚዳንት ዘሌንስኪም ይህን ድርድር የሚቀላቀሉት የሩሲያው አቻቸው ከተገኙ ብቻ እንደሆነ ሲገልጹ ቆይተዋል። ሩሲያ ከዩክሬን ጋር ለሚደረገው የሰላም ድርድር የተደራዳሪዎቿን ስም ይፋ አድርጋለች። ቭላድሚር ሜዴንስኪ የተደራዳሪው ልኡክ መሪ ሆነው በፕሬዚዳንት ፑቲን ተመርጠዋል። የሩሲያ ምክትል የውጭ ጉዳይ ሚኒስትር ሚካኤል ጋሉዚን ምክትል የመከላከያ ሚኒስትሩ አሌክዛንደር ፎሚን እንዲሁም የሩሲያ የጦር ኃይሎች የሰራተኞች ኃላፊ ሊጎር ኪቶኮቭ ሩሲያን በመወከል በቱርክ ይገኛሉ። በዚህ የሰላሙ ድርድር ላይ ፕሬዝዳንት ቭላድሚር ፑቲን ይገኛሉ ተብሎ ቢጠበቅም የማይገኙ በመሆኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕን እንደማይገኙ መታወቁን ሮይተርስ እና ቢቢሲ ዘግበዋል። እነስትልን አድማጭ ተመልካቾቻችን፣ ይህ ባላገሩ ዜና ነው።